ሰላም ጤና ይስጥልን። ይህ ሀሳብ ዴሊ ነው። በዛሬው ሀሳብ ዴሊያችን ቀጠናውን በደንብ አድርገን እንመለከታለን። በኢትዮጵያና በኤርትራ መካከል ያለውንም ውጥረት በደንብ እንመለከተዋለን። የመጀመሪያው በኢትዮጵያና በኤርትራ መካከል የጦርነት ታሪክ ራሱን ሊደግም እየተንደረደረ ነው። በአሁን ሰዓት መረጃዎች እንደሚያሳዩት ከሆነ ኤርትራ ጦሯን ወደ ኢትዮጵያ ድንበር እያስጠጋች ነው። የሳተላይት ምንጮች ምሽግ ቁፋሮ፣ እንዲሁም የጦር መሳሪያዎች ከባባድ የጦር መሳሪያዎች ወደ ኢትዮጵያ ድንበር እየተጠጉ መሆኑን መረጃዎች እያመላከቱ ነው። እንዲሁም የግብፅ አፈቀላጤዎችም መረጃውን በማስረጃ አስደግፈው እንካቹ ብለውናል።

በህጋዊና ንግግር ሊፈታ ይችላል ነው ለብዙ ሀገራት በተናጠል ተናገር ያለው። ኢትዮጵያ የሰላሙን መንገድ ብትመርጥም ሻቢያ ግን ደንግጣለች። ሻቢያ ደንግጣም አልተቀመጠችም። ብዙ ቦታዎች ላይ እንቅስቃሴ ጀምራለች። የሻቢያ መንግስት የቀይ ባህር ጉዳይ በመነሳቱ ደንግጧል። እንዲሁም በአስቸኳይ ወደ ግብፅ በረራም አድርገዋል ኢሳያስ አፈወርቂ ከአቻቸው ጋር ለመነጋገር ተጣድፈዋል። በዚህም እንቅስቃሴዎች ውስጥም እንዲህ የሚል ነገር ተነስቷል። አግዙኝ የሚል ጥሪ በሰፊው ተሰምቷል። እንዲሁም ግብፅ አመራሮችም ዌልካም ብለው በቀይ ምንጣፍ ኢሳያስ አፈወርቂን ተቀብለዋቸዋል። እንዲሁም ይሄ ጉዞ እንደስተዛሬው ተራ ጉዞ ጉብኝትም አልነበረም። ይሄ ጉዞ የዲፕሎማቲክ ድጋፍና ዓለም አቀፋዊ ድጋፍም ፍለጋ ጭምር ነበር በሌላው

ሪ ኤርትራ ከኢትዮጵያ በሴራ ከተገነጠለች በኋላ ግብፅና ሻቢያ፣ ህውሃት በሴራ ኢትዮጵያን ለማዳከም የሄዱበት መንገድ አለ። ይሄኛውን መንገድ ኢትዮጵያን የባህር በር አልባ ማድረግ ከቀይ ባህር ከዓለም አቀፍ ኢኮኖሚ ውስጥም የንግድ ኢኮኖሚ ላይ ከቦታዋ ላይ መግፋት፣ እንዲሁም የኢትዮጵያን ትልቅ የተባለውን ግዙፉን የባህር በርም በሴራ ማፍረስ ነበር።

ኢትዮጵያን የባህር በር አልባ ማድረግ የሚለውን እንቅስቃሴ ተግባራዊ አድርገውት ነበር። ይሄ ብዙም ሳይሄድ ኢትዮጵያ በኤርትራ ወረራ ተፈጸመባት። ብዙ ወታደሮችም አልቀዋል። በጣም ደም አፋሳሽ የተባለ ጦርነትን በሁለቱ ወገን ተካሂዷል። በኢትዮ ኤርትራ ጦርነት ወቅት ኢትዮጵያ የጦር የበላይነት ብትይዝም ብታሸንፍም አሰብን የማስመለስ ጉዳይ ግን በሰፊው ሲነሳ ነበር። ይሄ ጉዳይ በሰፊው ቢነሳም የህወሓት የፖለቲካ አመራሮች መስማማት ግን አልቻሉም። ምክንያቱም በጫካ የተበላነው ቁማር አሰብ፣ ኤርትራን መገንጠል የሚለው እንቅስቃሴን ዳግም ኢትዮጵያ አሰብን የማስመለስ አቅምን ብቃቱን ቢኖራት ህወሓት ግን ኢትዮጵያ ይሄንን ያጣችውን ቦታ እንድታገኝ አልፈለገም። ሰፊ የሆነ ፍትጊያ ቢነሳም በህወሓት ቤት ውስጥ ጉዳዩን በፖለቲካዊ ውሳኔ ደፍነውታል። በውስጣችን የነበረ የፖለቲካ ችግር እየተባባሰ እየተባባሰ ሄዶ በፊት ከሻዕቢያ ጋር የምንዋጋበት ማለት በውስጣችን ደግሞ ከውስጣችን ያለው የፖለቲካ ችግር ዩኒፋይድ የሆነ ኮማንድ ለመስጠት ማንችልበት ደረጃ ላይ አደረሰን። የህወሓት አመራሮች ሻዕቢያን እንደ ጓደኛ ቢመለከቱትም ግን እሱ ኢትዮጵያን በመገነጣጠል ብቻ አልረካም። ስላረካም ኢትዮጵያን አዘናግቶ ወሯታል። ግን ህፃናትን ትምህርት ቤትን ንጹሐንን ኢላማ አድርጎ ይንቀሳቀሳል ብለው ግን አልጠበቁም ነበር። የህወሓት አመራሮች ሻቢያን እንደ ጓደኛ ቢመለከቱም ግን ኢትዮጵያን በመገነጣጠል ብቻ ሻቢያ አረካም። ስለዚህም ኢትዮጵያን አዘናግቶ ኢትዮጵያን ወሯታል። ህፃናትን፣ ትምህርት ቤቶችን፣ ንጹሐንን ኢላማ አድርጎ ሲመታ ነበር። ግን የጫካ ወዳጃቸውን ግን አላወቁትም ነበረ። ኤክስፔክት ካደረጉት ውጪ ተራምዶ ሻቢያ ኢትዮጵያን አጥቅቷል። ጠቅላይ ሚኒስትር መለስ ዜናዊ በዚህም መደናገጣቸውን ተናግረው ነበር። Had we suspected that our friends are capable of targeting and murdering school children by air raids, we would have taken more precautions. ዓለም የኢትዮጵያን ጥያቄ እየተረዳ መጥቷል። አለም ኢትዮጵያ የምትፈልገውን እንዲህ ብሎ እየገለጸው ነው። የባህር በር ጉዳይ የማይቀለበስ ነው። በሰላማዊ መንገድ እንዲፈታ ኢትዮጵያ ፍላጎቷ መሆኑን አለም ተረድቶታል። ሬድ ሲ አክሰስ ኢዝ ሂውጅሊ ሲግኒፊካንት ፎር ግሎባል ትሬድ እን ኢትዮጵያ ኢዝ ኖት ስቴፒንግ ባክ ፍሮም ኢትስ ኤይም ኦፍ አቺቪንግ ኢት ኤርትሪያ ዱ ኖት ወንት ቱ ባጅ ኦን ቦርደርስ ድሮን አፕ ኢን 1993 ባት አዝ ቴንሽንስ ፍላር ዋር ኦፍ ዋርድስ ኮንቲንዩስ ኢሳያስ ትላንት ኢትዮጵያን ለመገንጠል የረዳችውን ግብፅን ተማጽኖ ሄደዋል። በዚህ ጉዟቸው ታሪክንም እያስታወሱ ነበር። ከዚህ በፊት እኛ ስንገነጠል ኢትዮጵያን ባህር አልባ ስናደርጋት፣ ከወደብም ከቀይ ባህርም ከኢኮኖሚም ስንገፋት አብረን ነበር የሚል ታሪክን ማስታወስ ላይ ተጠምደዋል። ኤሪትሪያ አንድ ኢጅፕት ሼር አ ኮምፕሌክስ ሂስቶሪ ሼፕድ ባይ ስትራቴጂክ ኢንትረስትስ አ ሎንግ ዘ ሬድ ሲ ግብፅ ግን በቀይ ባህር ላይ ንቁ መሆኗን ስላወቁ እንዲሁም ግብፅ በሲዩስ ካናል የገቢና የዲፕሎማሲዋ ከፍተኛና ወሳኝ ምንጫ መሆኑን ስለምታቅ የኢትዮጵያ ባህር ኃይል ከቦታው ላይ ገሸሽ አድርገው ነበር በሴራ ኢጅፕት ሃዝ ሎንግ ቫልድ ደ ሆርን ኦፍ አፍሪካ ፎር ስ ፕሮክሲሚቲ ቱ ቫይታል ማሪታይም ሩትስ ስፔሻ ደ ሱዌዝ ካናል ኤርትሪያስ ኮስትላይን ሃዝ ሜድ ት ፎካል ፖንት ፎር ኢጅፕሽን ፎረን ፖሊሲ particularly regarding maritime security. እንዲሁም ከኤርትራ መንግስት ጋር መስራት ከህወሀት ጋር መስራት አስፈሪውን የኢትዮጵያን ባህር ኃይል ወደ ቦታው እንዳይመጣ ቀይ ባህርን የግል ደሴት አድርጋ ግብፅ መንቀሳቀስ እንደምትፈልግ በይፋ ያሳየም ሆኗል። ግን ምን ያህል ያራምዳል? ለምን ግብፅ ሻዕቢያና ህወሀትን መደገፍ ትፈልጋለች? ለዚህ ብላ መደገፍ ትፈልጋለች። የመጀመሪያው ሻቢያም ሆነ ህወሃት ከአካባቢያቸው ዘለው መመልከት አይችሉ። ሁለቱም ኃይሎች ኢትዮጵያን በማዳከም ላይ ያምናሉ። ሻቢያ ምንም ቢሆን የቀይ ባህርን በሰፊው ቢይዝም ደካማ መንግስት ነው። ደካማ መንግስት ስለሆነ ደግሞ እንኳን ጠረፉን እንኳን ቀይ ባህርን ቀርቶ ሀገሩን ራሱ በራሱ ማስተዳደር አይችልም። ስለዚህ ግብፅ ደካማ መንግስታት፣ ደካማ ኃይሎች በቦታው ላይ እንዲፈለፈሉ በሰፊው ትፈልጋለች። ግብፅ በተንኮልና በሴራ ትልቋን ሱዳንን ራሱ ሁለቱን ጄኔራሎች እያፈራረቀች እየረዳች የሱዳን መፍረስን እውን እያደረገችው መታለች። ግብፅ በቀጠናው ላይ ያሉ ሀገራትን በሴራና በተንኮል እያፈራረሰች ትናንሽ የሰፈር መንግስቶች በማድረግ ቦታውን ቀይ ባህርን በብቸኝነት መቆጣጠር ትፈልጋለች። ከባብ ኤል መንደብ ከታች ጀምሮ እስተ ሙሉ በሙሉ የግል ደሴቷ ማድረግም ትፈልጋለች። የቀድሞ የህወሀት ባለስልጣናት በኢቲቪ አንድ ጥያቄ ከህዝብ ተሰብስቦ መጥቶላቸው ነበር። ጥያቄው እንዲህ ይላል የአሰብ ወደብን በተመለከተ በሰላማዊ መንገድ የማስመለስ የሚቻልበት እና ተፈጥሯዊ ህጋዊ መንገድ አለ የአሰብ ወደብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ህጋዊ መንገድ አለ የሚሉ ወገኖች አሉ በእርግጥ ይህ መንገድ አለ ወይ ካለስ ኢህአዴግ በዚህ ጉዳይ ላይ ለምን ግልጽ አቋም አይዘም የሚሉ ጥያቄዎችም ነበሩ ተፈጥሯዊ የሚለው ምን እንደሆነ ለእኔ ግልጽ አይደለም ኢትዮጵያ አሁን ከጅቡቲ ጋር እንደምትሰረው ወደብን ወደ ሸቀጥነት ሰጥቶ መቀበልን ሳይሆን ወደብን በኪራይ በገንዘብ የመጠቀም ሂደትን ደግፈዋል። ግን ተፈጥሯዊ የሚለው ነገር ግን አልገባኝም ብለዋል። ህወሀት ሁም ብሎ የሰጠውን ጥያቄ ሁም ብሎ ይመልሰዋል ተብሎ አይጠበቅም፣ ሞኝነትም ጭምር ነው። ኢትዮጵያ ብቸኛ ያላትን ወደቦችና የባህር በር ሙሉ በሙሉ በኤርትራ መገንጠል አታለች ያጣችበትን መንገድ የድንበር ማካለል እንዲሁም ፍትሐዊ የሆነ መንገድ መከፋፈል ስላልነበር ነው። በሴራ በተንኮል የተሰራም ሴራ ስለሆነ ነው። ቀድሞ ህወሀትና ሻቢያ በጫካ ዲዛይን ያደረጉትን ኢምፕሊመንት ስላደረጉት ኢትዮጵያ ከዚህ ታላቅ ገጸ በረከት በሴራ ገሸሽ ተደርጋለች። ሬድ ሲ አክስ ስ ጅ ሲግኒፊካንት ፎር ግሎባል ትሬድ እን ኢትዮጵያ ስ ኖ ስቲንግ ባክ ፍሮም ኢትስ ም ኦፍ አቺቪንግ ት ኤርትራያ ዱ ኖ ዋንት ቱ ባጅ ኦን ቦርደርስ ድሮን ፕ ን 1993 But as tensions flare, ከሪፎርም በኋላ ኢትዮጵያ ይህንን ጉዳይ አጀንዳ አድርገዋለች። ያደረገችበትም የህዝብ ቁስል፣ የህዝብ ጥያቄ፣ አንገብጋቢ የሆነ የኢኮኖሚም የመልማትም ጥያቄ ስለሆነ አሁን ደግሞ የህልውናም ጉዳይ ጭምር እየሆነ ስለሆነ ኢትዮጵያ ከሪፎርም በኋላ ጉዳዩን በዋነኝነት አጀንዳ አድርጋ መንቀሳቀስ ጀምራለች። የባህር በሩ እንዲመለስ የመንግስት ከፍተኛ ባለስልጣናት እየጠየቁም ነው። በግልጽ ኢትዮጵያ ኢቨን ኩዌስችኒንግ ኤሪትሪያስ ሃርድ ወን ኢንዲፔንደንስ ፍሮም አዲስ አበባ ዴቲንግ ባክ። ኢትዮጵያ ከሪፎርም በኋላ የኢትዮጵያን የባህር በር ፍላጎት በአደባባይ የኤርትራ ባለስልጣናት በተገኙበት በግልጽ ጠይቃለች። እንዲህም የሚል ንግግር ተሰምቶ ነበረ። እኛ የምንካፈለው አሰብን ይሆናል የሚል ጥያቄ ተነስቶ ነበር። ኢሳያስ አፈወርቄ አብረው ሲያጨበጭቡም ታይተዋል። ኢትዮጵያ ጥያቄውን ያነሳችው ጥንት ቢሆንም አሁንም የለውጡ መንግስት ከመጣ በኋላ የመጀመሪያ ጥያቄ ያደረገው የመጀመሪያው ስራው ያደረገው የዚህን የባህር በር ጥያቄ ነበር። በአደባባይም ተናግሮታል። ይሄ ምስጢር ስላልሆነ ከኢሱ ወዳፎም ጋር የምንካፈለው አሰብ ይሆናል። ቀይ ባህር ለኢትዮጵያ በጣም ወሳኝ ቦታ ነው። እንዲሁም ኢትዮጵያ ወደኋላ የማትልበት ጉዳይ ነው። ኤርትራ ግን ለጥያቄው መልስ ከመስጠት ይልቅ ጦርነት ጉሰማና ዝግጅት ላይ ተጠምዳለች። የኤርትራ መንግስት በሰፊው

ኢትዮጵያና ኤርትራ ሰላም ካወረዱ በኋላ የሰላም ስምምነት ከተፈረመ በኋላ ጠቅላይ ሚኒስትር አብይ አህመድ አሰብ ላይ ቆመው እንዲህ ብለው ነበረ። በንግግራቸው ላይ ሰላሙን ወደ ኢኮኖሚያዊ ትስስር ካላሳደግ ነው፣ ድህነት ስላለ ድህነት ስምምነቱን ሊያበላሽ ይችላል፣ እንዲሁም ወደፊት በጋራ መስራት የምንችልበት እንዴት መሄድ እንደሚገባን ተመካክረናል ብለዋል። እና ወደ ኢኮኖሚክ ኢንቴግሬሽን ካላሳደግ ነው ያው ደህንነት ካለ ተመልሶ ሊበላሽ ስለሚችል ወደኋላ እንዳይመለስ እንዴት አድርገን ወደፊት መሄድ እንደምንችል የተመካከር ነው። አሰብን አይተናል። ዓለም የተረዳው የኢትዮጵያን ጥያቄ ኤርትራ ልትረዳው አልቻለችም። ኢትዮጵያ የቀድሞ ወጪ ገቢ የማደርግበትን ወደብ ይመለስልኝ፣ ይህ ግን ካልሆነ በሰጥቶ መቀበል እንጠቀምበት፣ በጋራ እናልማው፣ በጋራ እንልማ የሚል ጥያቄ ኢትዮጵያ አንስታለች።

ቅድሚያ የምንሰጠው ለሰላምና ለንግግር ለድርድር መሆኑን አውቃችሁ እባካችሁ ሸምግሉን ብለዋል የኢትዮጵያው ጠቅላይ ሚኒስትር። ይህንን የተናገሩት ኢትዮጵያ ሰላማዊ አቋም መያዟን በዚህም ሰላማዊ አቋም መጽናት መፈለጓን በግልጽ ያንጸባረቁበትም ነበር። ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈልጉ ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። የኢትዮጵያ ጥያቄ ሰላማዊ ቢሆንም ሻቢያ ግን በተቃራኒው መሄድ ጀምሯል። ኢትዮጵያ ውስጥ ያሉ ታጣቂዎችን በማስታጠቅ ስንቅና ትጥቅ በመስጠት ተጠምዷል። እነሱም አላሳፈሩትም። ኢትዮጵያ አኪውዝድ ኤርትራያ ኦፍ ፋይናንሲንግ አርምድ ግሩፕስ ኦን ኢትስ ቴሪቶሪ አስማራ ከግብፅና ከሻቢያ ሰፊ ድጋፍ እያገኙ ያሉት ህዋቶች ለጦርነት ዝግጅታቸውን እየጨረሱ ነው። እንዲሁም በአደባባይ እጅ ለእጅ እየተያዙ በመጨባበጥ አጋርነታቸውን እያሳዩ ነው። ሻቢያ ከህዋት ጋር አንድ ላይ በመሆን ከፍተኛ ገንዘብና ድጋፍ ከግብፅ በማግኘት የኢትዮጵያን የመልማት ጥያቄ ለማፈን በሰፊው በትስስር እየሰሩ ነው ኢትዮጵያን ቀድሞ ለማጥቃትም ዝግጅታቸውን ጨርሰዋል ግብፅ ይሄ ሁሉ የምታደርግለት ዋጋ የምትከፍልለት ቀይ ባህር ቀይ ባህርን በስፋት የመስፋፋት ፍላጎት ግብፅ አላት እንዲሁም ቦታው ዓለም አቀፍ የንግድ ቀጠና መዳረሻም ቦታ ወሳኝ ቦታም ስለሆነም ነው ግብፅ ይህ ሁሉ ዋጋ የምትከፍልለት ግብፅ ቦታውን በብቸኝነት ለመቆጣጠር እንዲሁም ሻቢያና ህወሃትን በመርዳት ወሳኝ መሆኑን ታምናለች። ሻቢያና ህወሃት ደካማ የተባሉ ግሩፖች ናቸው። እነዚህም በመርዳት ኢትዮጵያን ማፈን ቀጠናውን በብቸኝነት የመያዝ ፍላጎት ነው። የዚህ እንቅስቃሴ ዋናው ዓላማ ኢትዮጵያ ወደ ቀይ ባህር እንዳትመለስ ተመጣጣኝ ተፎካካሪ የሚባል ኃይል በቀጠናው ላይ እንዳይኖር በብቸኝነት ግብፅ የቀይ ባህርን የግሏ ደሴት የማድረግ ፍላጎቷ ነው። ይህንን ዋጋ እያስከፈላት ያለው ኢትዮጵያ ከኤርትራ ጋር ሰላምን መርጣለች። ለዚሁም ዓለም እውቅና ሰጥቷታል። የኖቤል ፒስ ፕራይስን ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰጥቷል። ግን በተቃራኒው ኤርትራ ዛሬ ላይ በተቃራኒው ጦርነት ጉሰማ ላይ ነች። ለዚሁም ሻዕቢያና ህወሓት በጋራ ጦርነት እየጨመቁ ነው ኢትዮጵያን ለማጠጣት። ኢትዮጵያ፣ ኤርትራ፣ ኢትዮጵያ ፕራይም ሚኒስትር አብይ አህመድ ኖቤል ፕራይዝ ፎር ብሮከሪንግ ፒስ

ስብሰባ ንግግር ውይይት አድርገው ነበር በእርግጥ አልተሳካላቸውም ግን እንዲህ የሚል ንግግር ተሰምቶ ነበር ሻዕቢያ ህወሀት ኢትዮጵያን የመገንጠል ስራችሁን ትታችሁ በጋራ የመስራት ስራ ብትሰሩ ይሻላል ኢትዮጵያን እንዲሁም ኤርትራን የመገንጠል ሁለቱን የተለያዩ ሀገር የማድረግ ኢትዮጵያን የባህር በር የማሳጣት ስልጣን የላችሁም ተብለው ነበረ ግን እነሱ ይሄን ንግግር ስላልጣማቸው ከኢትዮጵያ ህዝብ ጋር ፊት ለፊት መጋፈጥ ዋጋ እንደሚያስከፍል እንደማይሆንላቸውም ስለተረዱ በፖለቲካ ውሳኔ አሰብን ሙሉ በሙሉ ለሻቢያ ሰጥተዋል። ይህም ጉዳይ በህግ ሊታይና ሊፈታ የሚችለው በኢትዮጵያ ህዝብ ውሳኔ ብቻ ነው። ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። እንዲሁም አንድም የድንበር ማካለል ስራ ሳይሰራ ዛሬ ድረስ የሁለቱ ሀገሮች ድንበር አጨቃጫቂም ህይወት የመጥፊያም አንዱ መንገድ ሆኗል። የኢትዮጵያ ፖለቲከኞች እንዲህ ሲሉ ነበረ፣ ዋጋ ያስከፍላናል ሲሉ ነበር። የታሪክ ምሁራን እንዲህ ብለዋል። አካባቢያችን፣ ቀጠናችን አስጊ መሆኑን ጠቅሰዋል። እንዲሁም በሁለቱ ውሃዎች የተነሳ ኢትዮጵያን ለማጥፋት የሚችሉ ኃይሎች አሉ፣ እባካችሁን ተቆጠቡ ተብለው ነበር ኢትዮጵያ በአባይ ውሃ እንዲሁም ኢትዮጵያ በቀይ ባህር ባላት ከፍተኛ አቅምና ተሰሚነት የተነሳ ግብፅ ኢትዮጵያን ለማጥፋት ስለፈለገች ነው። ኢትዮጵያን ለሁለት የከፈለችው ከሻዕቢያ ከህዋት ጋር ቁማር በመቋመር ነበረ። ኢትዮጵያን ለሁለት የከፈለችው የተዳከመ መንግስትን በሆርን ኦፍ አፍሪካ ለማስፈን ጥረት ስታደርግ የነበረው። ይህን የተረዱ ምሁራን አስጠንቅቀው ነበር። ቅድሚያ እንዲሁም በሰሜን በምስራቅ በኩል ተላላኪዎችን በመላክ ነው ኢትዮጵያን ለማፍረስ እየተንቀሳቀሱ ያሉት ብለው ፍንጭም ሰጥተው ነበር። እንዲሁም በቀጠናው ታላቅ ብንሆንም ተሰሚነታችን ከአሰብ ጋር ሄዷል። አሰብ ሲሄድ የኢትዮጵያ ተሰሚነትም እኩል ሄዷል። ይህንም በግልጽ አስቀምጠዋል። አካባቢያችን አደገኛ ሰፈር ነው። ከታሪክ በመነጨ ቁርሾና በድንበር አቋራጭ ወንዞቻችን ምክንያት አንዳንዶቹ በአንድ ሌሊት ተንነን ብንጠፋ ደስታውን ባልቻሉትም ነበር። ጠላቶቻችን በየጊዜ ወረራ የሰነዘሩብን በሰሜንና በምስራቅ የአገራችን ክፍሎች ነው። በአካባቢ በቆዳ ስፋትም ሆነ በሕዝብ ብዛት የሚስተካከለን አገር ባይኖርም ያለን ተሰሚነት ከአሰብ ጋር ሄዷል። ኢትዮጵያ በቀይ ባህር ላይ ብትኖር ኑሩ ዛሬም ባላንሱን ታስተካክለው ነበር። መልቲፖላር ሲስተምን ይሄንን ዳይናሚክ የሆነ ቦታን ማስተካከል ትችል ነበረ። ግብጽ በብቸኝነት የሚያዝ የመቆጣጠር ፍላጎት ቢኖራትም በብቸኝነት ሰላሙን ግን ማስጠበቅ አልቻለችም። ዛሬም የሁቲ ታጣቂ፣ ዛሬም የሱማሊያ ታጣቂ ቦታውን በነውጥ ይዘውታል። የኢትዮጵያ ባህር ኃይል ከዚህ በፊት ግን በቦታው በነበረበት ሰዓት ሰላም ሲያስከብር ነበረ። እንዲሁም ይሄ ከፍተኛ የተባለ አቅም አውሮፓ ይፈልገዋል። ምክንያቱም አውሮፓ በከፍተኛ ጭንቀት ውስጥ ነው ያለው። በቀን ሁለት ሶስት መርከቦች በሁቲ እየሰመጡ እንዲሁም በባህር ላይ ቀበኞች የባህር ሰራተኞች እየተያዙ በአንድ ሰው ከአምስት እስከ አስራ አምስት ሚሊዮን ዶላር እየተጠየቁ ነው። ይህም ቦታ ሰላማዊ ማድረግ ይፈልጋሉ። ይሄ ቦታ ወሳኝ የሆነ የንግድ ቦታ ነው። ከአስራ አምስት ፐርሰንት በላይ የዓለም ንግድም የሚሳለጥበት ነው። ዓለም አማራጭ ኃይል ይፈልጋል። እስቲ በአንድ ነገር እንመልከተው። በኢትዮጵያና በኤርትራ በኩል ምናልባትም ኤርትራ ዳግም ኢትዮጵያን ብትወር ከዚህ በፊት እንደወረረችው፣ እስቲ የኢትዮጵያና የኤርትራ የጦር አቅም ምን ይመስላል የሚለውን እንመልከት። የመጀመሪያው አቅማቸውን ስንለካ ታንክ ኢትዮጵያ 338 አላት፣ እንዲሁም ኤርትራ 65 ብቻ ነው ያላት። ኤርትራ 65ቱም ታንኮች ይህ ስሩ አይስሩ አይታወቅም። ኤርትራ በከፍተኛ የኢኮኖሚ ድቀት ውስጥ ስላለች ኦቨርሆል አድርጋ እንኳን ያሉትን ማንቀሳቀስ አልቻለችም። ብረት ለበስ መኪኖች በኢትዮጵያ በኩል 7256 ቢኖሩም በኤርትራ በኩል 860 ብቻ ናቸው። እንዲሁም አውቶማቲክ ተኳሽ የሆኑ መሳሪያዎች በኢትዮጵያ 35 ሲኖሩ እንዲሁም በኤርትራ 23 ናቸው። ይህንን የሁለቱን ኃይሎች ስንመለከት ከዚህም ይዘላል። የኢትዮጵያ ኃይል ስንመለከት ኢትዮጵያ ድሮን ታጥቃለች። ኢትዮጵያ ከዛም ባሻገር ድሮን ማምረት ጀምራለች። ኢትዮጵያ የምታመርታቸው ድሮኖች አጥፍቶ ጠፊ፣ እንዲሁም አጥቅቶ ተመላሽ እንዲሁም ሰላይ ድሮኖችን በስፋት እያመረተች ትገኛለች። ይህ የአምስተኛው ትውልድ ፍልሚያ ነው። ጊዜው ተቀይሯል። ዛሬ ላይ በተተኳሽ እና በጥይት መዋጋት ቀርቷል። ኢትዮጵያ ፑሽ በተን ጨዋታ ላይ ነው ያለችው፣ በጆስቲክ ምናልባትም ልታሸንፍ ትችላለች። እንዲሁም የጥይት ማምረቻና ተተኳሽ ማምረቻዎቿን እንመልከት። በሆሚቾ ኢትዮጵያ በሰፊው ተተኳሽ እያመረተች ነው። ሙሉ በሙሉ የተተኳሽ ፍላጎቷን በሀገር ውስጥ ማሳካት ትችላለች። ኢትዮጵያ ዘመናዊ ጀቶችንም እየታጠቀች ነው። እነዚህ ጀቶች የዚህን ጦርነት ጨዋታም ቀያሪም ናቸው። እንዲሁም በኢትዮጵያ በኩል ኢትዮጵያ የሳተላይት ባለቤት ነች። ያ ማለት ኢትዮጵያ አድቫንቴጅ እንድትይዝ ያደርጋታል። ኤርትራ የትኛውንም አይነት የሳተላይት መረጃ ድጋፍ የምታገኘው በግብፅ በኩል ነው። ኢትዮጵያ ሙሉ በሙሉ በራሷ ኦኔ የምታደርገው ትዌንቲ ፎር ሰቨን እንደ ልቧ የምታዘው የራሷ ሳተላይት አላት። ይሄ ኤርትራ ዳግም ኢትዮጵያን አሁን ላይ ዝግጅት እያደረገች እንዳለችው ብትሞክር የኢትዮጵያ መንግስት ውሳኔው የከፋ ነው። ሻቢያ እንደ ልማዱ ኢትዮጵያን ቢወር የሚሆነው ይህ ነው። የኢትዮጵያ መንግስት አሰብና ምጽዋን ይዞ ነው ዓለም አቀፍ ሕዝብ ጋር ሊደራደር የሚችለው። ያ ማለት የሻቢያ መንግስት ለአንዴና ለመጨረሻ ጊዜ እያበቃለታል። አዛውንቱ ኢሳያስም ታሪክ ብቻ ሆኖ ይቀራል። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።